ሰላም እንዴት ናችሁ? ቤተሰቦች አንድ አንድ ጨዋታ ላጋራችሁ። የሆነ አንዳንድ ቦታ ላይ ማለት ነው ምን የሆነ ነገር ፈገግ የሚያስበይ ነገር አለ። የሆነ አንዳንድ ሆቴሎች ላይ አንዳንድ አንድ ሬስቶራንቶች ጋር ጋር ምናምን ጠዋት ጠዋት ማለት ነው ይሄ ለበቃ መዝሙር ምናምን ተከፍቶ የሚገርም ነው። የተበቃ ገራም የሆነ ነገር አይተን ምናምን ሰምተን ልክ ማታ አስራ ሁለት ሰዓት አንድ ሰዓት አለፍ ሲል በዚህ በኩል አይነኝ አለ ይሞክረኛል የሚል ዘፈን እ ወደዚህ ጆሮ መለስ ስታደርግ ደግሞ እምበር ተጋዳ ላይ ይላል። ደግሞ ወደዚህ ደግሞ መለስ ስታደርግ አዲስ አበባ ከኛ አራት ኪሎ ምራን የሚል ሙዚቃ አረ፣ ምንድነው ባሩድ ባሩድ የሚሸጥ ዘፈን የምታስደምጡን፣ ጆሮአችን እኮ ደማችሁ። ያራዳ ልጆች ምንድነው እሺ? ቆይሽ ዘፈኑ ሲሆን እሺ አሁን ፍቅር ፍቅር የሚሸት ልዩነትን የሚያጠብ አንድ የሚያደርግ የሚያፋቅር የሚያሳስብ አሁን እንደው እስቲ እንደዚህ ነዘፈን ጠፍቶ ነው ረ አልጠፋም። እነ ጥላሁን ገሰሰ፣ እነ አብዱኪያር፣ እነ ቴዲ አፍሮ እንዳይሰሙ እንደዛ በቃ ልዩነታችን ጉራማይሌ ብለን በዘፈንበት አፋችን ልዩነታችን ወይኔ ወይኔ እንበል።